ሰላም ሰላም እንደምናላችሁልኝ። ሰላም እና ጤና በያላችሁበት እየተመኘሁላችሁ ዛሬ ደግሞ አንድ የምጠይቃችሁና እኔ ከጠየቃችሁ ከጠየኳችሁ በኋላ መልሱን እናንተ ይዛችሁት ኦኬ፣ ከኔ ከምላችሁ ጋራ ታመሳሰሉታላችሁ ማለት ነው። ይሄው ምንድን ነው ልጆቻችንን አንዳንድ ጊዜ መጫወቻ ቦታ ወስደናቸው ለሰው ሰተናቸው ልደት ሊጫወቱ ሄደው ሊሆን ይችላል። በዛ ላይ ደግሞ ስንቀበላቸው ልንቀበላቸው ስንሄድ፣ ከዛ ከሄዱበት ቤት እንጠይቃለን። እሺ፣ እንዴት ነበር ጥሩ ጊዜ ያሳለፋችሁ? እንላለን። ኦኬ፣ አዎ፣ በጣም ጥሩ ጊዜ ነበር ያሳለፍነው ትባላላችሁ በጣም ጨዋ ልጅ አይደል፣ እንዲ ያለሽ እንዴት ስነ ስርዓቱ ደስ ሲል ከልጆቹ ጋር ሲጫወቱ ምናምን ጥሩ ጊዜ ያሳለፉ እንባላለን፣ አደለም ይነገረናል። ከዛ ሻይቡና በይ ተቀመጭ ወይ ተቀሙ ተቀመጥ እና ጠብ ልጁ ደግሞ እስከሚለባ በስረት ትጠብቃላችሁ። ኦኬ ብላችሁ ልትቀመጡ ትችላላችሁ። ከዛ ልጁ ልክ እናንተን ሳያችሁ ወይ ደግሞ ልጅቷ እናንተን ስታያችሁ መበጠጥ ትጀምራለች። ትበጠብጣለች። በፊት አድርጋ ያልነበረው ነገር ታረጋለች። ልትማታ ትችላለች፣ እቃ ልትወረውር ትችላለች፣ ልትገለበጥ ትችላለች፣ ልትሽከረከር ትችላለች። ይችላል። በነገራችን ላይ ይሄ ሰው ጋር ሄደው እዚህ ልደት ሄደው ስንቀበላቸው፣ ሊጫወቱ ሄደው ስንቀበላቸው ብቻ ሳይሆን ኪንደርጋርደን ሄደው ልንቀበላቸው ስንል እኛ ልብሳቸውን ለብሰው ጫማ አድርገው እንዲወጡ እንዲሄዱ ስንፈልግ አንዳንድ ጊዜ በጣም የሚጫወቱ እንትን የሚሉ ልጆች አሉ። በጣም አክቲቭ የሚሆኑ ልጆች ኦኬ። ያንን ለምን የሚያደርጉ ይመስሏችኋል? በቃ ይሄ ልጅ ወይ ደግሞ እች ልጅ እኔን ስታይ እኔን ለማናደድ ነው ምናምን ብላችሁ ታስባላችሁ። በታሪክ አይደለም። እስካሁን ማማና ባባ ስለሌሉ እዛ ቦታ ላይ ጨዋ ሆነው ሰው የሚሉትን አርጎ የሚባሉትን እሺ ብለው ይቆያሉ ተጓባ እሺ ብለው ማለት ነው። ሲልኳቸው ወዴት፣ ሲጠሯቸው አቤት እንደሚባለው ማለት ነው። ይቆዩና ልክ እናንተ ስትመጡ ማማዛ ነች። ኦኬ የሚወዱት ሰው ሴፍቲ የሚሰማቸው ወላጃቸው አጠገባቸው ስላለ እንደፈለጉ ይሆናሉ። በፊት መቷቸው አስቀይሟቸው የነበረውንም ልጅ ልክ እናንተ ስትመጡ ሊመጡት ይችላሉ፣ ሊናገሩ ይችላሉ። ቁጭ ብለው ጊዜ ያሳልፈው ከነበረ መንቀሳቀስ ስለሚፈልጉ በፊት ሳያደረጉት የነበረውን ነገር እናንተን ሲያዩ አክት ያደርጋሉ። ተግባብተናል። ለምን መሰላችሁ? እናንተ እዚህ አሁን እኛ አንድ ቴማ ስላለ ነው። ሲሻራ ሀፍን ሲሻሀይት ሴፍቲ አላቸው። እናንተን ሲያዩ እናቴ ነች አባቴ ነው እኔ እሱን ሳይ እንደፈለግ እሆናለሁ። ስለዚህ አንዳንድ ልጆችም አንዳንድ ልጆች እቤት ውስጥ በጣም ሊረብሿችሁ ይችላል። ኦኬ ትምህርት ቤት ግን ጨዋ ናቸው። ከትምህርት ቤት ከጎሮ ቤት ከጓደኞቻቸው በጣም ምንም ነገር ላትሰሙ ትችላላችሁ። እቤት ውስጥ ግን እናንተን መቀመጫ መነሻ ሊሰጧችሁ ይችላሉ። በተለይ እድሜያቸውም እየገፋ ሲመጣ ይሄ ባህሪ ያለ ነው። ግን ይህንን ሁለተኛውን ባህሪያቸውን ለእናንተ የሚያሳዩት የፈለገ ነገር ቢሆን እናቴ ነች፣ አባቴ ነች፣ ትወደኛለች፣ ይወደኛል፣ ምንም ነገር አያረገኝም፣ የምፈልገውን ነገር ከእሷ ጋርና ከወላጆቼ ጋር ማድረግ እችላለሁ ብለው በእናንተ ስለሚተማመኑ ነው። ይሄን እንግዲህ የሚያደርጉት ልታሰምሩበት ይገባል። እናንተን የሚተማመኗችሁ የሚወዷችሁ፣ በውስጣቸው ይሄ የወላጅና የልጅና የወላጆች ግንኙነት አለ፣ እኛ በአይናችን የማናየው ኦኬ እናቴ ነች እኮ የፈለገ ነገር ብታደርጓቸው ማለት ነው። አባቴ ነው እኮ ብሎ የሚሉት፣ እናንተ እኛ የማናየው በአይናችን የማናየው ነገር አለ። ምንድን ነው? ደዘ ኡንሲት ባ ይላል እዚህ ጋ መጽሐፉ። አንድ ኡንሲት ባ ባንድ ይላል የማይታይ መስመር አለ። ይሄን ነገር ግን ሊያደርጉ የሚችሉት እናንተ ጋር እናንተ ሁሌ ኦኬ። የሚሳሳቱ እንኳን ከሆነ ትክክል ነው፣ ይስተካከላል እንዴት እናረመዋለን? ኦኬ ከተሳሳትክ ምንም ችግር የለም፣ እንዴት ነው የምናስተካክለው? ብለን መስመሩን መንገዱን ስናሳያቸው እናቴ ያለችልኛ ተግባብተናል። እኛ ድሮ እንደዚህ ትልቅ ወንድም ሲኖረን ወንድም ይኳል እንደዚህ ያደርግሻል ብለን እንደምናስፈራራው እነሱ በውስጣቸው ኦኬ ይሄ ነገር አላቸው ማለት ነው እናቴ ስላለችልኝ አባቴ ስላለልኝ ቤተሰቦቼ እናንተ ስላላችሁልኝ ብለው በእናንተ ስለሚተማመኑ ነው። ግን በእናንተ ግን የማይተማመኑ ከሆነ እነዚህ ልጆች እቤት ውስጥ ጨዋ ናቸው፣ ጨዋ ናቸው፣ አንገት ደፊ ናቸው። ስትልኳቸውም ወዴት፣ ስጠሯቸውም አቤት ነው። እቤት ውስጥ እናንተ እንደምትፈልጉት በቃ የመጨረሻ እኛ ጨዋ ብለን የምንጠራቸው ልጆች አሉ። ግን ውጪ የሚያሳዩት ደግሞ ባህሪ ሌላ ነው ማለት ነው እና እዚህ ጋር ከማነባቸው አራት አይነቶች አሁን እየተማረን ካለ ነው የአስተዳደግ እና የልጆች ባህርያት ከሚለው አንዱ ነው እና ሌሎቹን ሶስቱን ደግሞ በሚቀጥለው እንደዚህ እነግራችኋለሁ ማለት ነው። በዚህ አጋጣሚ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ ቤተሰብ እንሁን፣ በብዙ ሀሳቦች ልንለዋወጥ እንችላለን። ስለምትከታተሉኝ ስለምታበረታቱኝ በጣም ነው የማመሰግነው። በእያላችሁበት ሰላምና ጤናን ተመኘሁላችሁ። ሁልጊዜም ለልጆቻችን ያለንን የማይታየውን ኦኬ፣ ያንን ግንኙነት ሰላማችንን እንጠብቅ ነው የምላችሁ። በጣም ነው የማመሰግነው። በእያላችሁበት ተናሁኑልኝ። የእናንተው አክባሪ የትም ካለሁበትኝ። ቻው።